የብልጽግና ፓርቲ የ2018 ዓመታዊ የከፍተኛ አመራሮች ስልጠና መካሄድ ጀምሯል። ስልጠናው በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ለሚቀጥሉት አስር ተከታታይ ቀናት እንደሚሰጥ ተመላክቷል። መርሃ ግብሩ የአመራሩን እውቀት ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮችን የሚቀርቡበት ነው። በስልጠናው ከ200 በላይ ከፌዴራልና ከክልል የተውጣጡ ከፍተኛ አመራሮች ተሳትፏል። ከስልጠናው በተጓዳኝ የተግባር የመስክ ልማት ስራ ጉብኝት የሚካሄድ ይሆናል። በግብርና ዘርፍ የመጣው ለውጥ ኢትዮጵያ በቅርቡ ከተረጅነት እንደምትወጣ አመላካች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በትላንትና ዕለት በኦሮሚያ ክልል ምስራቅ ሸዋ ዞን የምህር ስንዴ ምርት አሰባሰብን በመጎብኘት የበጋ ስንዴ ልማት ማስጀመሪያ መርሃ ግብር አካሂዷል። ጉብኝቱን አስመልክቶ አስተያየታቸው የሰጡት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዞኑ እየተካሄደ ያለው የስንዴ ሙዝ እና ፓፓያ ልማት ተስፋ ሰጪ ነው ብለዋል። በኢትዮጵያ ብሔራዊ ጥቅምና በሉዓላዊነቷ አቋማችን የማይናወጥና አንድ ነው ሲሉ የተለያዩ የፖለቲካ ፓርቲ አመራሮች ተናገሩ። በኢትዮጵያ የመጣውን ለውጥ ተከትሎ የፖለቲካ ምህዳሩን በማስፋት የዲሞክራሲያዊ ስርዓት ግንባታ እየጎለበተ እንዲሄድ ምቹ ሁኔታ ተፈጥሯል ብሏል። በዚህም የተለያዩ የፖለቲካ ፓርቲዎች በፌዴራል እና በክልሎች የጋራ ምክር ቤት በመመስረት የሀሳብ ክርክሮችን በማድረግ በሀገራዊ ጉዳዮች ዙሪያ እየሰሩ ይገኛሉ።